በኢራን የመሬት መንቀጥቀጥ ተከሰተ። በኢራን ሴምናን ከተማ አቅራቢያ በሬክተር ስኬል አምስት ነጥብ ሁለት ሆኖ የተመዘገበው የመሬት መንቀጥቀጥ መከሰቱን ተገልጿል። የኢራኑ ታስኒም የዜና ወኪል የመሬት መንቀጥቀጡ መጠን አምስት ነጥብ ሁለት እንደሆነ ሲያሳውቅ የአሜሪካው የጂኦሎጂ ጥናት ማዕከል ዩኤስጂኤስ በበኩሉ ክስተቱ አምስት ነጥብ አንድ በሬክተር ስኬል መመዝገቡን አስታውቋል። የመሬት መንቀጥቀጡ ከሴምናን ከተማ በስተደቡብ ምዕራብ 37 ኪሎ ሜትር ርቀት የተከሰተ ሲሆን 10 ኪሎ ሜትር ጥልቀት እንዳለውም ታውቋል። የተከሰተ የመሬት መንቀጥቀጡና በሰውና ንብረት መንቀጥቀጥ በሰውና በንብረት ላይ ስላደረሰ ጉዳት እስከሆን የተባለ ነገር የለም። የኢራን በጂኦሎጂዋ እንቅስቃሴ በሚታወቀው የአልፓይት ሂማሊያን ላይ የምትገኝ በመሆኗን በዓለም ላይ ለመሬት መንቀጥቀጥ በጣም ከተጋለጡ ሀገራት አንዷ ነች። እንደ ኢኮኖሚክስ ታይም ዘገባ ኢራን በአመት በአማካይ 2100 የመሬት መንቀጥቀጦችን የምታስተናግድ ሲሆን ከነዚህም ውስጥ ከ15 እስከ 16 የሚሆነው ከባድ የሚሆኑ ናቸው ተብሏል። በኢራን ና በእስራኤል መካከል የተጀመረው ጦርነት ወደማይቆጣጠሩት እሳት ትሳት ሊሸጋገር ይችላል። ተመድ በእስራኤል ና በኢራን መካከል የተጀመረው ጦርነት አፋጣኝ ልባት ካልተገኘለት ማንም ወደማይቆጣጠሩ የማይቆጣጠሩ ሳት ሊያምራ እንደሚችል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አስጠነቀቁ። በሁለቱ ሀገራት መካከል ያለውን ግጭት በከፍተኛ ፍጥነት እየጀመረ በመምጣቱ የንጹሃን ሞት ና መፈናቀል በመኖሪያ ቤቶች ና በሲቪል ማህበረሰብ መሰረተ ልማቶች ላይ ውድመት በኒኩሊየር ተቋማት ና ላይ ጉዳት እያስከተለም ነው ብለዋል። ጦርነቱ በዚሁ ከቀጠለ ማንም ሊቆጣጠር ወደማይችለው እሳት ሊፈጠር ይችላል ያንን የመፍቀር የማይገባም ሲሉ አሳስበዋል። ዋና ጸሐፊው ቆም ብለን በጥሞና በማሰብ ትክክለኛውን ውሳኔ መወሰን ወደፊት የጋራ ብሩህ ተስፋዎች መዘየድ እንደሚገባም በትዊተር ገጻቸውን ባሰፈሩት መልእክት አስገንዝበዋል። የሁለቱ ሀገራት ግጭት ውድመት እያደረሰ እያደረሰ እንዲቀጥል ከማድረግ በጋራ በኃላፊነት ስሜት በመንቀሳቀስ ቀጠናው ላይ ብቻ ሳይሆን ዓለም ላይ ዓለምን ከቀውስ ገደል አፈፍ እንድታደግ እንጻደግ በማለት ጥሪም አቅርበዋል። በግጭቱ ተፈናቃዮችና ግጭቱ ውስጥ ለመሳተፍ በመንደርደር ላይ የሚገኙ አካላትም ለሰላም እድል እንዲሰጡም ጠይቀዋል። ሕንድ ወደ ፓኪስታን የሚፈሰውን አቅጣጫ በማስቀየር ለራሷ ጥቅም እንደምትተውል ገለጸች። ሕንድ ከፓኪስታን ጋር የኢንዱስ ወንዝ ውሃን በተመለከተ ተፈራርመው የነበረውን ስምምነት ወደ ተግባር እንደማትመልሰው አስታወቀች። በቅርቡ በህንድ በቅርቡ ከፓኪስታን ጋር ጦርነት ውስጥ ከገባች በኋላ የኢዱስ ውሃን በተመለከተ አገሪቱ የተፈራማረሙትን ስምምነት ማፍረሷን ገልጸው የነበረ ሲሆን አሁን ወደ ስምምነቱ እንደማትመለስ ገልጻለች። ህንድ በስምምነቱ መሰረት ወደ ፓኪስታን ይፈሰ የነበረው ውሃን ለአገሯ ውስጥ አገልግሎት መጠቀም እንደምትጀምር ገልጻለች። በ1960 የተፈረመውን ስምምነት ለፓኪስታን 80 በመቶ እርሻ ከህንድ የሚመነጩ ሶስት ወንዞች የውሃ አቅርቦት እንዳያገኙ የሚያስችል ነው የነበረ ቢሆንም ህንድ በስምምነቱ ማፍረሷን መግለጽ ይታወሳል። የህንድ የሀገር ውስጥ ሚኒስትር ወደ ፓኪስታን የሚፈሰውን ውሃ አቅጣጫ በማስቀየር ወደ ህንድ ውስጥ እንደሚመለሱት በመግለጽ ፓኪስታን መጀመሪያውን ከሚገባ ውሃ በላይ እያገኘች ነበር ብለዋል። ፓኪስታን ከሚኒስትሩ አስተያየት በኋላ ያለችው ነገር ባይኖርም ባለፈው ወር ወደ ፓኪስታን የሚፈሰው ውሃ መከልከል የጦር ተግባር ነው ብለዋል። የእስራኤል ጦር ኢራንን ለማጥቃት ለዓመታት አቅዶ መዘጋጀቱን አስታወቀ። የእስራኤል መከላከያ ኃይል በኢራን ላይ ጥቃት ለመፈጸም ለዓመታት ዝግጅት ማድረጉን አስታወቀ። የእስራኤል ጦር ኃይል ጠቅላይ ኢታማዦር ሹም ኢያል ዛሚር ከቅርብ ወራት ወዲህ ይህን የጥቃት ዝግጅት ከበድ ባለ ምሥጢራዊነት እንዲፋጠር ተደርጓል ብለዋል። ዝርዝር መረጃ ያልሰጡት ኢታማዦር ሹሙ ኢታማዦር ሹሙ ወታደር ዘመቻ ሊያሳካ የቻለው ተግባራዊ እና ስትራቴጂካዊ ሁኔታዎችን በማጣጣም ነው ብለዋል። አክለውም ይህን ጥቃት ቢዘገይ ኖሮ እነዚህ ሁኔታዎች ሊታጡ እንደሚችሉም እና እስራኤል አደጋ ላይ የሚጥል ነው ብለዋል። ለከባድና ደንገተኛ ጥቃት ምስጋና ይግባውና ደንቅ ውጤትና ስም አለም ብለዋል። እስራኤል አዲስ በፈጸመችው ጥቃት የኢራን ጦር ከፍተኛ አዛዥ መግደሏን አስታወቀች። የእስራኤል መከላከያ ሚኒስትር እስራኤል ካትስ አገራቸው በኢራኗ ቆም ከተማ በአፓርተማን ላይ በፈጸመው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸው ተናገሩ። ሚኒስቴር አዛዡ ሳይድ ኢዛዲን አማስ አማስን በማስታጠቅና የገንዘብ ድጋፍ በማድረግ አላፊነት ነበራቸው ሲሉ የቅዳሜ ዕለት መናገራቸውን የሀገር ውስጥ ሚዲያ ላይ እና ሮይተርስ ዘግቧል። ይህንም ለእስራኤል ስለላና የአየር ኃይል ትልቅ ስኬት ነው፣ ፍትህ ለተገደሉ እና ለታገቱ የእስራኤል ረዥም ክንድ ጠላቶቿ ሁሉ ይደርሳል ብለዋል። ሳይድ ኢዛዲን የኢራን እስላማቢያት ዘብ ቅርንጫፍ የሆነውን አያል ቁርስ ፎርስ አባል ነበሩ። ይህን ቅርንጫፍ በቀጠና ያሉ የኢራን አጋር ታጣቂዎች ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። ግድቡን እኛን የሰራ ነው። ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያ ገንዘብ የተገነባውን የሕዳሴ ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ሲሉት ገለጹ። ፕሬዚዳንቱ ትሩ ሶሻል በሚሰኘው ትሩ ሶሻል በተሰኘው ስ ማህበራዊ ሚዲያ ገጻቸው ላይ አሁን በተለቀቁ ጽሁፍ የአሜሪካ በሞኝነት የረዳቸው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈጸኑ ውሃ በእጅጉ ይቀንሳል ሲሉም ጽፈዋል። ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዲሞቅራ በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ በመካከለኛው መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀት ሲን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎች ጦርነት በበለጠ የከፋ የደም መፋሰስና ሞት የሚታወቅ ሲሆን ከአስር ዓመታት የቆየ ነው ካሉ በኋላ የሩዋንዳ እና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ እለት ዋሽንግተን ውስጥ እንደሚገቡም ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምና ታላቅ ቀን ነው ሲሉ ማክለዋል። ለዚህ የኖቤል ሰላም ሽልማት አላገኝም። በእንድና ፓኪስታን መካከል ያለውን ጦርነት በማስቆም በማስቆምም የኖቤል ሽልማትንም አላገኝም። በሰርቢያና በኮሶቮ መካከል ያለውንም ጦርነት በማስቆም የኖቤል ሰላም ሽልማትን አላገኝም። በግብጽና በኢትዮጵያ መካከል ያለውን ሰላም በማስበኔ የኖቤል ሰላም ሽልማትን አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ በሞኝነት ገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ገደብ በወደ አባይ ወንዝ የሚፈሰውን ውሀ በእጅጉ ይቀንጻል ሲሉ በጽሁፋቸው ቀጥሎ አስፍረዋል። የሩሲያና ዩክሬንና እስራኤልና ኢራን ጉዳይን ጨምሮ ውጤት ውጤታቸው ምንም ምንም ባደርግ የኖቤል ሰላም ሽልማት አላገኝም። ነገር ግን ህዝቡ ያውቃል። እኔ ለእኔን ዋናው ነገር ያ ብቻ ነው። አመጠት ለሚሉት ሰላም የሚገባው ክብር እንዳላገኝ ተናግረዋል።